በዛሬው ቪዲዮ የዱባይ መንጃ ፍቃድ በ90 ሰከንድ ውስጥ እንዴት እንደምናድስ እናያለን። በአቅራቢያችሁ በሚገኝ አርቴ ሬጅስተር ሴንተር በመሄድ አርቴ ስማርት ኪዮስክ ማሽን ላይ በ90 ሰከንድ ውስጥ መንጃ ፍቃዳችንን እንዴት እንደምናድስ እናያለን። ቀጥታ ወደ ቪዲዮ። የማሽኑ ሆም ዲስፕላይ ላይ መጀመሪያ ቋንቋ ያስመርጠናል። ከዛ ከታች እዚህ ሪኒዋል ድራይቨር ላይሰንስ ካርድ የምትለውን እንጫናለን። ከዛ እዚ ጋር ድራይቨር ላይሰንስ ነምበር፣ ትራፊክ ኮድ ነምበር እና ዴት ኦፍ በርዝ እናስገባለን። ድራይቨር ላይሰንስ ነምበር ና ድራይቨር ኮድ ነምበር ላይሰንሳችሁ ላይ ከፊት ለፊት ና ከኋላ በኩል አለ። እሱ እናስገባለን። ዴት ኦፍ በርዝ እናስገባና ከዛ ሰርች የሚለውን እንነካለን። የምንጃ ፍቃዳችንን ዲቴል ያመጣልናል። የእናንተ መሆኑን ካረጋገጣችሁ በኋላ ፕሮሲድ የሚለውን ትጫናላችሁ። ከዛ ፔመንት ዲቴል ያመጣልናል። ሪኒዋል 300 ብር ነው። ሌስ ፊ 20 ብር በእኔ መንጃፍቃድ ኬስ 320 ብር ነው የመጣው። ከዛ ፕሮሲድ የሚለውን እንጫናለን። ከዛ ፕሮሲድ የሚለውን እንጫናለን። የክፍያ መንገዱን ያስመርጠናል። ካሽ ኦር ካርድ የሚል በእኔ ኬስ ካርድ ነው፣ በካርድ ነው የምከፍለው። ስለዚህ ካርድ የሚለውን እመርጣለው። ከዛ ክፍያውን በካርድ ከፍላለው ማለት ነው። ክፍያውን ልክ እንደከፈላችሁ ፕሮሰስ ማድረግ ይጀምራል። የድራይቨር ላይሰንስ ካርዳችሁን ፕሪንት ማድረግ ይጀምራል ማለት ነው። ከዛ 90 ሰከንድ ነው የሚፈጀው። በ90 ሰከንድ ውስጥ ፕሪንት አድርጎ ካርዳችንን የታደሰ እስከ 20 30 ድረስ መጀመሪያ የሁለት አመት ነበረው የኔ። መጀመሪያ ሲሰጠው መንጃ ፍቃድ የሁለት አመት ነው። ከዛ አምስት አመት ሆኖ 20 30 ላይ የሚያልቅ ኤክስፐርድ የሚያደርግ መንጃ ፍቃድ፣ የታደሰ መንጃ ፍቃድ ፕሪንት አውት አድርጎ ይሰጠናል ማለት ነው።